እንደሚታወቀው የአፋር ክልል በየአመቱ በሚከሰት የጎርፍ አደጋ ከፍተኛ የሆነ ጉዳት እንደሚያስከትል ይታወቃል። በተለይ በወንዝ ዳርቻ በአዋሽ ወንዝ ዳርቻ የሚኖሩ በርካታ ወረዳዎች ይገኛሉ። እነዚህ ወረዳዎች ላይ የአርብቶ አደር ማህበረሰብ ከቦታ ወደ ቦታ ያፈናቅላል። ከፍተኛ የሆነ ደግሞ የመስኖ ስራዎች የሚሰራበት ወረዳዎች ናቸው። በተለይ ከመካከለኛው አዋሽ እስከ ታችኛው አዋሽ ባሉ ወረዳዎች ላይ ከአስራ ሶስት በላይ የሚሆኑ ወረዳዎች ናቸው። በዚህ በመካከለኛና አዋሽ እና ታችኛው አዋሽ ላይ አካባቢ የሚገኙት እነዚህ ወረዳዎች በተደጋጋሚ በየአመቱ በሚከሰት የጎርፍ አደጋ ከፍተኛ የሆነ ጉዳት ያስከትላል ማለት ነው። ይህንን ታሳቢ ማድረግ ባለፈው አመት አስቀድሞ በተሰራ የጎርፍ መከላከል ስራዎች ከፍተኛ የሆነ የግብርና ምርቶችን ማዳን መቻል ተችሏል። በተለይ በመካከለኛው አዋሽ ሐሩካ አሚበራ ገላዓሉን እና ዱለቻ አካባቢዎች ላይ በተሰሩ የቅድመ ጎርፍ መከላከል ስራዎች በርካታ የሆኑ የግብርና ምርቶችን ማዳን መቻሉን እንግዲህ ይታወቃል። ከዚህ በፊትም በተሰሩ ስራዎች አሁንም ደግሞ በመካከለኛ በታችኛው አዋሽ አይሳይታን አፋምቦ አካባቢዎች ላይ ከዚህ በፊት ጎርፉ አደጋ ሲከሰት ውሃዎች መንገዳቸውን በመሳት የተገለበጡባቸው አካባቢዎች ነበሩ። አይሰይታ መግቢያ ላይ ዋናውን አስፋልት ተዘግቶ ነበር ለብዙ ጊዜያት ተዘግቶ ተቋርጦ ነበር። በሌላ አቋራጭ መንገዶች ሲጠቀሙ ነበረ። በዛ አካባቢ የነበሩ ጋሊፋጌ የሚባሉ ቀበሌዎች ላይ የነበሩ ማህበረሰቦች ወደ ሌላ ቦታ ሁሉ ተፈናቅለው ነበረ። ይሀ መንገድ ስራም በሰፊው ተሰርቷል። ከአፋምቦ አይሰይታ መካከል ሰላሳ አምስት ኪሎ ሜትር የሚደርስ የመንገድ ዳር የጎርፍ መከላከል ስራዎች በስፋት ተሰርተዋል። አሁን ላይም በዚህ አመት ደግሞ ጎርፍ መከላከል ስራ አስቀድሞ ከመከላከል አኳያ ሰፊ ስራዎች ለመስራት ዝግጅቶች መጠናቃቸውን ነው የተገለጸው። በተለይ ከአሚበራ አዋሽ ፈንታሌ ገላአሉን ጨምሮ በታችኛው አዋሽ ደግሞ ዱብቲን አይሰይታንና አፋምቦ ድረስ ሁሉም ወረዳዎች ላይ አሁን ባለው ጊዜ ከትላንት ጀምሮ ማሽነሪዎች እየገቡ የጎርፍ መከላከል አስቀድሞ ጎርፍ መከላከል ስራዎች በስፋት መጀመራቸውን ነው የተገለጸው።